የእግዚአብሔር ቃል እንደዚህ ብሎ ይነግራችኋል። አሁን ግን በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም ነው ቢለው ደሳይቶ ገበቸ ከኩነኔ ያስመጠጠን ከፍርድ የታደገን የናዝሬቱ ኢየሱስ ክርስቶስ ነው። አሜን። ጌታ አባቶቻችን ተሰቅለውነታል። ስለዚህ ኢየሱስ አባቶቻችን ተገርፈውነታል። ስለዚህ ኢየሱስ እነ ጳውሎስ በቀፎ ተደርገው ተድለውነታል። ስለዚህ ኢየሱስ እንደ ጴጥሮስ እንደ ቤተክርስቲያን ታሪክ ተዘቅዝቀው ተሰቅለውበታል። ስለዚህ ጌታ እንደ ያዕቆብ በሰይፍ ስለት ተቀልተዋል። ወገኖቼ፣ ነስሑ ወእመኑ እስመ ቀርበት ይእቲ መንግሥተ ሰማያት። መንግሥተ ሰማያት ቀርባለችና ንስሐ ግቡ፣ በወንጌል እመኑ። ልጁ ያለው ሕይወት አለው፣ ልጁ የሌለው ሕይወት የለውም። ወገኖቼ፣ መጽሐፍ ቅዱስ የእግዚአብሔር ቃል እንደዚህ ብሎ ይናገራል።

ሰባት ታጥያታ ለቦርዱ ለብሩክ ከሰዓት የብራት እነሆ የዓለሙን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ይለዋል ዮሐንስ። ወገኖቼ ሆይ ስለ እናንተ ኃጢአት በቀራንዮ አደባባይ ላይ ራሱን መስዋዕት አድርጎ ያቀረበ ኢየሱስ ክርስቶስ ይባላል። አሜን። ለዚህ ነው መጽሐፍ ቅዱስ በሮሜ 3 23 ላይ ሁሉ ኃጢአትን ሠርተዋልና የእግዚአብሔርም ክብር ጎድሎአቸዋል፣ በክርስቶስ ኢየሱስ በተደረገው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። ወገኖቼ፣ እንዲያው በጸጋው የሚለው ጊፍቶፍ ጋድ ነው፣ ነፃ የሆነ ስጦታ ነው። ይህንን በነጻ የተሰጣችሁትን ኢየሱስ ክርስቶስን አህትት ማረፍ ትፈልጋላችሁ ሆይ? እንግዲያውስ ልታርፉበት የምትችሉ ኢየሱስ ክርስቶስ ይባላል። ያለ ኢየሱስ ክርስቶስ በየትኛውም የሃይማኖት ሥርዓት በኩል ጸበር ጸዲቅ አድርጋችሁ ልታርፉ አትችሉ። ዝክር ዘክራችሁ ልታርኳት ትችሉ። ገዳም ገብታችሁ ልታርኳት ትችሉ። የሚያሳርፋችሁ ኃጢአታችሁን ይገላግላችሁ የመጣ ኢየሱስ ክርስቶስ ይባላል። መዳንም በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰቦች የተሰጠ ስም ከሰማይ በታች ሌላ የለም ተብሎአል። ወገኖቼ ሆይ ነስሁ መንግሥተ ልክ በአስራ አራተኛው ቀን የተፈጠረው ምንድን ነው? አይ እኔ እኮ አንድ ሚስጢር ተገልጦልኛል አላቸው። ምንድን ነው የተገለጠልህ ሚስጢር? ማርያም እኮ መልአኩ ወስዶ በገነት በዕፀ ሕይወት ውስጥ አስቀምጧታል። ናዛን ያለች እንደ ልጇ ትንሣኤ ወደ ሰማያት አረገች። ደሟን አፍስሳ አድናናለች ወደ እግዚአብሔር መንግስትም መርታናለች አመቱን ሙሉ ብናወራ አያልቅም በማርያም ስል የተዋሸው እንደ ልጇ ሞተች ተቀበረች በሦስተኛው ቀን ተነሳች መጽሐፍ እሱን ያስተምረናል ወይ መጽሐፍ ቅዱስ እሱን ያስተምረናል ስንል ማርያምስ ለሰቦች ኃጢአት አልሞተችም ኢየሱስ ወደ እናቱ ጥሪ አላቀረም ወደ ራሱ ነው ራሷ ማርያም እንኳ ወደ ኢየሱስ እንድንመለከት እንጂ ወደ እሷ እንድንመጣ ተናግራ አታውቅም በመጽሐፍ ቅዱስ እውነት ያልተጻፈ የተወደዳችሁ ተመልካቾቻችንና አድማጮቻችን በያላችሁበት የጌታ ሰላምና ጸጋ ይብዛላችሁ። ይህ በጽዮን ቲቪ ኢትዮጵያ እየተዘጋጀ የሚቀርብላችሁ የእውነት አምድ ፕሮግራማችን ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ለሌሎች መልእክታችን ተደራሽ እንድታደርጉ በትህትና እንጠይቃለን። እንግዲህ ዛሬ ከመርጌታ ምስጢሩ ጋር እንደተለመደው አብረን ቆይታ እናደርጋለን። አብራችሁን ቆዩ። መርጌታ እንኳን ደህና መጣ። እንደምን አለ? እግዚአብሔር ይመስገን። ዛሬ እንግዲህ ከዚህ በፊትም አንድ ቪዲዮ ሰርተን ነበር በዚህ በድርሳነ ኪዳን ምረት ዙሪያ እና ቀጥለን አንድ የካቲት ድርሳነ ኪዳን ምረት ገጽ 26 ላይ ቁጥር 54 ይህችውም እመቤታችን ናት። ከንጉሥ ልጇ ጎን በፈሰሰ ደሟ በፈሰሰ ደሟ እኛን ንጹሐን አድርጋ እንደ ስሟ ትርጓሜ ወደ ልጅ ወደ ልጇ ባሮች አባቶቻችን ፍጹምነት መርታ በእውነት ታደርሰዋል። በኃጢአት ያደፈውን ከኃጢአት ታነጻዋለችና፣ ወደ መንግሥተ ሰማያት ታደርሰዋለችና። እውን ማርያም ደሟን አፍስሳለች ኮ? በጣም የሚያስቅ ነገር ነው። ደሟን አፍስሳለች ወደ መንግሥተ ሰማያት መርታ ታስገባለች። እዚህ አሁን በፈሰሰው ደሟ ማለት በራሱ፣ እኔ በጣም በጣም እኮ ነው የሚያሳዝነው። የፈሰሰ ደም አላት ወይ? እንደ እውነት እሷ ልክ እንደ ኢየሱስ ደሟን አፍስሳለች ወይ? አስታወስከኝ። አንድ ነገረ ማርያም የሚባል ነገረኛ መጽሐፍ አለ። እሺ፣ ገጽ 638 እና 640 አካባቢ ላይ ገብተህ ስታነበው ጌታችን ኢየሱስ ክርስቶስ በቃ ከሀዘን ወደ ተስፊት ከመከራ ወደ እረፍት ልጠራሽ መጥቻ አለሁኝ እና መሄድ አለብሽ መሞት አለብሽ ምናምን ነገር ብሎ ጥያቄ ያቀርብላታል። ኢየሱስ መጦ ማለት ነው። እንግዲህ ወደ ተሻለ ስፍራ ነው የምትሄጂው። እዚህ ምድር ላይ መኖር መከራ ስለሆነ፣ ችግር ስለሆነ ከዚህ ከችግሩ እና ከመከራው ዓለም ደስታ ወዳለበት ዓለም ልወስድሽ ነው የመጣሁትኝና ሙቺ ይላታል፣ ሙቺ ይላታል፣ ሙቺ ይላታል። በ64 ዓመቷ እና ማርያምም አይ እንዴት አንተን ዘጠኝ ወር ከአምስት ቀን በማሕፀኔ ተሸክሜ ወልጄ ጡቶችን አጥብቼ እንዴት ነው የምሞተው? ምናምን ነገር አለች። ከዛ በቃ አልሞትም ብላ እምቢ አለች። በዚህ ምክንያት ጌታችን ኢየሱስ ክርስቶስ በአንድ ጊዜ ይላል በአንድ ጊዜ 9999 ነፍሳትን በእሳተ ገሃነም ተኮንነው አሳያት ይላል እና በቃ እነዚህ የተኮነኑ ነፍሳት ደግሞ ማርያምን ባዩ ጊዜ ማርያም ሆይ እባክሽን ከልጅሽ ከወዳጅሽ አማልጅን ለዘመዱ የማያዝን አንጀት ጭንቅላቱን የማይሸከም አንገት፣ አንገቱም አንገት አንጀቱም አንጀት አይደለምና ባክሽን አማልጅን እያሉ ይጮኋሉ ያለ። ከዛ ማርያም ይህን ስታይ ደነገጠችና ልጅ ወዳጅ ሆይ ባክህ ማርልኝ፣ እነዚህ ነፍሳት ና አይ ነ እኔ እኮ በአዳም በሰራው ስህተትና በበደለው በደል ምክንያት ተገርፌ ተሰቅዬ ተንገላትቼ ሞቼ ነው ያዳንኩትኝ ያዳንኳቸው። ስለዚህ ለነዚህም ለዘጠኝ ሺህ ዘጠኝ መቶ ዘጠና ዘጠኙ ነፍሳት አንቺ ካልሞትሽላቸው በፍጹም ሊሆን አይችልም፣ ነገር አላት ማለት ነው። እኔ አሁን ይሄ ኢየሱስ ኢየሱስ ነው ብዬሽ አላምንም፣ ሀሰተኛው ኢየሱስ እንዲያውም እዚህ ላይ ነው ያለ ብዬሽ ነው ምናምንም እና አንቺ ካልሞትሽላቸው አይሆንም ብዬ ሻለሁ ሲል አይደለም፣ አንድ ጊዜ ሰባት ጊዜ ልሞት ብላ በገዛ ፈቃዷ ሞተች ነው የሚለው። በ64 ዓመቷ ጥር 21 ቀን ሞተች ይላል። እንግዲህ ይቺ ማርያም ጥር 21 ቀን ሞታ ሐዋርያቱ ወደ ጌቴ ሴማኒ የመቃብር ስፍራ አስከሬኗን ይዘው ሲሄዱ ታውፋኒያ የሚባል አንድ አይሁዳዊ በፍጥነት ሄዶ የማርያምን ስጋ ለማቃጠል አስቦ ስለነበረ፣ ሁለት እጁን ሸንኮራው አልጋውን ሸንኮራ ለቀም አድርጎ ሲይዝ ገብርኤል የሚባል መልአክ መጦ፣ እዚህ ነገረ ማርያሙ ገብርኤል የሚባል መልአክ ነው የሚለው፣ ሌሎች መጽሐፍቶች ግን መልአክ ነው የሚለው ተወሱ፣ ችግር የለውም። ከዛ እጁን ቆረጠው ይላል። ከዛ ከዛ ከአስከሬኑ የወጣ ድምፅ ምንድነው ያደረገው? ገብርኤልን መልሰህ አስተካክልለት፣ እጆቹን መልሰህ አስቀምጥለት የሚል ከማርያም አስከሬን ድምፅ መጣና አውቶማቲካሊ መልሶ ሲያስቀምጠው እንደነበረ ሆነ። ከዛ በኋላ እንግዲህ እነሱም ፈርተው አስከሬኑን ጥለው ሸሹ ደቀ መዛሙርቶቹ። ከዛ መልአኩም ወደ ገነት ይዘዋት ገባ ይላል። እንግዲህ በገነት በእፀ ህይወት ስር አስቀመጣት ነው የሚለው። ይቺ ማርያም በገነት ጥር 21 ቀን ወዲያውኑ ሀሳብ ቀይረው መላእክቶች፣ ነው አትቀበርም፣ እንዲያውም አፈር አይበላትም ብለው መላእክቶቹ ወደ ገነት ይዘዋት እንደገቡና በእፀ ህይወት ውስጥ እንዳስቀመጧት ይነገራል። ስንት ጊዜ እንደተቀመጠ ታውቃለህ? ማርያም ጥር 21 ቀን እስከ ነሐሴ 14 ቀን ስንት ይሆናል? ቢያንስ ሰባት ወር፣ ስምንት ወር ይሆናል። እንግዲህ በገነት ውስጥ ያን ያህል ጊዜን የተቀመጠች ከዛ ሐዋርያቱ በቃ ሄታው ፋሪያ ወስዶ አቃጥሏት ይሆን ወይስ ደግሞ ሄት ጠፋች ናም ብለው ሲጨነቁ ሲጨነቁ፣ ከዛ ዮሐንስ መጣ። ዮሐንስ መጣና አይ እኔ እኮ አንድ ሚስጥር ተገልጦልኛል አላቸው። ምንድነው የተገለጠልህ ሚስጥር? ማርያም እኮ መልአኩ ወስዶ በንትን በገነት በእፀ ህይወት ውስጥ አስቀምጧታል። ማዛን ያለች ብሎ ታሪኩን ተረከላቸው። ከዛ በኋላ እንዴት ለዮሐንስ ይሄ ምስጢር ተገልጦ ለኛ ምስጢሩ ያልተገለጠልን? ብለው እንግዲህ ከነሐሴ አንድ ቀን ጀምረው እስከ ነሐሴ 13 ቀን ጾም ሱባኤ ገቡ ይላል። እንግዲህ ልክ በአስራ አራተኛው ቀን የተፈጠረው ምንድን ነው? መላእክቱ እንደገና መልሰው አስከሬኗን ይዘዋት መጡ፣ በ13 ከዛ በኋላ ተቀበረች በ13 ተቀበረች። ኖ በ12 አካባቢ ነው የምትቀበረው ማለት ነው እንግዲህ ይመስለኛል። ምክንያቱም ሶስት ሌሊትና ሶስት ማለት በክርስ መቃብር እንደ ልጇን እንደ ኢየሱስ ክርስቶስ አድራለሽ ነው የሚለው ሶስት ቀን መቃብር ውስጥ ቆይታለ። እንግዲህ ምናልባት 13 12 ነው የተቀበረች ማለት ነው ኖ ይቅርታ፣ በ14 በ14 አስታወስኩት። በ14 ተቀበረች ነው የሚለው በ14 ተቀበረች። ከዛ ሳ 14 15 16 በ16 ከመ ትንሣኤ ወልዳ እንደ ልጇ ትንሣኤ ወደ ሰማያት አረገች የሚል ትርክት ተጽፎ ታገኝ።